መንፈስ ቅዱስም ሚያዝያ 12 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ይህም ቅዱስ አስቀድሞ በቀጶዶንያ አገር የኤጲስቆጶስነት ተሹሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብለው ወደ ሀገሩ ሊመለስ አስበው ኢየሩሳሌም መጣ። ኢየሩሳሌም ስሙ በርኪሶስ የሚባል መቶ አስር ዓመት የሆነው ጻድቅ ሰው ነበረ። ሹመቶም ሊተው ወዶ ነበረ። ወገኖቹ ግን አለቃቁትም። ቅዱስ እለእስክንድሮስም ስራውን ፈጽሞ ወደ ቀጵዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ ወደ ገሌበር ውጡ አስቀድሞ የሚገባውን ይዛችሁ በላያችሁ ኤጲስቆጶስነት ሹሙት ያን ጊዜም ሲወጡ አባ እለእስክንድሮስን አገኙትና ያዙት እርሱም እኔ የቀጵዶቅያ ኤጲስቆጶስ ነኝ የክብር ባለቤት ክርስቶስ በእርሱ ላይ የሾመኝ መንጋዎችን ድተው አይቻለኝም አላቸው እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱ እንዳመለከታቸው ነገሩት ይህን ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶች መከሩት፣ ቃላቸውም ተቀበለ። ወደ ሀገሮ ቀጰዶቅያም እንዲህ ብሎ መልእክት ጽፎ ላከ። ይቅርታ አድርጉልኝ፣ በኔ ላይ ተሰኑ፣ በእናንተ ላይም ኤጲስቆጶስ በኔ ፈንታ ሹሙ። እናንተም የተፈታችሁ ናችሁ። ይቺን መልእክትን ከእርሱ ጋር አብሮ ከመጡ ከቀዶቂያ ሰዎች ጋር ላከ። ከዚህም በኋላ እየተራዳው አምስት ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚህም በኋላ ሽማግሌው አባ በርኪሶስ አረፈ። አባ እለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት መልካም አጠባበቅ ጠበቃቸው። ከሃዲ መክሲሚያኖስ በነገሰ ጊዜ ይህን አባት ይዞ በየአይነቱ የሆነ ስቃይ አሰቃየው። ከዚያም በላይ የሚያደርገው በትን እስከሚያስብ ድረስ አሰረው። ጌታችንም ይህን ከሀዲ ፈጥኖ አጠፋው። ወገኖቹም ይህን አባት እለእስክንድሮስን ከእስር ቤት አወጡት። ገርዲዮስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ውራት መከራው ጸጥ አለ። ገርዲዮስም በሞተ ጊዜ በእሱ ፈንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታ ክርስቶስ ስም የታሰሩትን ምእመናን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህ በኋላ ከሃዲ ዳኪዎስ ተነሳ። ፊልጶስንም ገሎ መንግስቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንም አባት ይዘው ብዙዎች የቤተክርስቲያን ሊቃውንትን ጽኑ ስቃይ አሰቃያቸው። ይልቁንም የአባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች በጎኑ አጥንቶች ወደ ጎኑ ሲገቡ አስመታው። ከዚህም በኋላ ከእስር ቤት ጎትተው በዚያ እንዲጥሉ ታዘዘ። እንዲሁም አደረጉበት። እግዚአብሔርም ለመረጣቸው ያዘጋጀውን መንግስት ሰማያት እስከወረሰ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን ኢየሱስ ክርስቶስ እየታመነ በዚያ ወርቆ ኖረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዛለሙ ትኑር አሜን። በዚችም ዕለት የመላእክት አለቃ ቅዱስ ሚካኤል እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉሥ ባሰለው ጊዜ የንጉሱ ባለሟልና ጭፍራ አለቃ የሆነው አቤሜሌክ አወጣው። ያን ጊዜም የኢየሩሳሌምን ጥፋት እንዳይ መራራ ምርኮን እንዳይቀምስ ኤርምያስ ነቢይ መረቀው። እንዲሁም ሆነ። ስልሳ ዓመት ተኝቶ ኖረ። ከእርሱ ጋራ ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆች ከምርኮ እስኪመለሱ በለሱም ከደብዳቤ ጋር ወደ ኤርምያስ ባቢሎን አገር ላከው። ስለዚህም የዚህ የከበረ መልአክ ሚካኤል በየወሩ 12 ቀን መታሰቢያን እንድናደርግ የቤተክርስቲያን መምህራን አዘዙን። አማላጅነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚህ ቀን የሀገረ ጠመው ኤጲስቆጶስ የከበረ እንጦንስ እና አውሳቢዎስ መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን። በዚህ ቀን መጥምቀ ዮሐንስ የተገለጠላቸው